አሰላሙ አሌይኩም ወራህመቱ ላሂ ወበረካቱ ውድና የተከበራችው የእናት ዩቲዩብ አድማጭ ተመልካቾች፣ በያላችሁበት የአላህ ስብሃነ ወተዓላን ሰላም፣ እዝነት፣ ረደት፣ ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁኝ እስከ መጨረሻው አዳምጡት ንላ ኢንሻ አላህ ማለት ነው። ባልና ሚስት ይጣሉና ሽማግሌ ይሰበሰባል። ከዚያም ሁለቱም ችግራችሁን ተናገሩ ሲባሉ ባል እኔ ከስራ ደክሞኝ ስመለስ ማረፍ እፈልጋለሁ፣ ነገር ግን ልጆቹን እያንጫጫች አያሳርፉኝም አለ። ሽማግሌዎቹም ሌላ ሲሉታል፣ እኔ ከስራ ስመለስ ልጅ ያዝ ትለኝና ወጥ ትሰራለች፣ የልጅ ወተት ታፈላለች። ምን አለ ሳልመጣ ጨርሳ ብጠብቀኝ ተቀምጣ እያዋለች። ይላል በንዴት። ሚስትም በሰዎቹ ፊት ከዝ በኋላ በፍጹም አንረብሸውም ብላ ይቅርታ ስለጠየቀች ሽማግሌዎቹ ትተዋቸው ይሄዳሉ። በነገታው ሚስት ልጆቿን ይዛ እናቷ ቤት ሄደች። ከስራ ሲመጣ ቤቱ ተቆልፏል። ልክ ከፍቶ ሲገባ ቤቱ እጅግ ይቀዘቅዛል። ከሰል ለማቀጣጠል ቢሞክርም እምቢ አለው። ልብሱን ደራርቦ ሚስት ሰርታ የነበረውን ጠራርጎ በላ። ዝምታው ሲጨንቀው ቴሌቪዥን ከፍቶ ለማየት ሞከረ፣ ግን የለመደው የልጆቹ ድምፅ ናፈቀውና እየከፋው ተኛ። ጧት ሲነሳ ያ የሚጣፍጠው ቁርስና የሚወደው የሚስቱ ፈገግታ የለም። ከፋው። ፊቱን ታጥቦ ወደ ስራ ሄደ። ቁርሱንም ውጭ በላ፣ ግን አላረካውም። ግን እንደከበደው ዋለ። ስልኩን ቢያይም አትደውልለትም። ውሎ ሲመለስ ራቱን ውጭ በልቶ ከጓደኞቹ ጋር ቢያመሽም በመጨረሻ ያ ባዶ ቤት ጠበቀው። ለቅሶ ቤት ይመስል መግባት አስጠላው። ዞር ብሎ ሲያስብ ለካ ያለ ሚስቱ ጎዶሎ ነው። ለካ ልጆቹ ረባሾች ሳይሆኑ አጫዋቾቹና የመንፈስ እርካታ ናቸው። ከዚያ በኋላ በእጅ የያዙት ወርቅ ሆናችሁብኝ፣ ጥቅማችሁን ስላልተረዳሁ በጣም በድያችኋለሁ። እባክሽ ይቅር በይኝ ውዷ ሚስቴ፣ ብሎ በሽማግሌ ታረቃትና በሰላም ኖሩ። መልእክቱ ሚስቶች ሸክሞች ሳይሆኑ የቤቱ ተሸካሚዎች፣ ሰራተኞች እና አስተዳዳሪዎች ናቸው። ልጆች የቤቱ ሁከት ፈጣሪዎች ሳይሆኑ ደስታና ሙቀት ፈጣሪዎች ናቸው። ስለዚህ ደስታ የሚሰጠንን ነገር ከማጣታችን በፊት ቀድመን ለይተን አውቀነው ተገቢውን ቦታ እንስጠው ለማለት ነው። መልካም ሚስት። ብዙ አይነት እድለኛ ሰዎች ቢኖሩም ለኔ ግን መልካም ሚስት እንዳለችው ሰው የታደለ የለም። ከላይ የተጻፈች መልካም ሚስት ካለችህ በየትኛውም ሁኔታ ላይ ሆነህ እንኳ ሙሉ ሰው ነህ። የህይወት ውጣ ውረድና ጉድለት ላንተ ምንም ናቸው። ወጥተህ እስክትገባ በናፍቆት የምጠብቅህ፣ ከውጭ ስትመለስ ደግሞ በስስት እያየች ስቃ የ የምትቀበልህ ሳታወራ የምትረዳህ መልካም ሚስት ስትኖርህ ችግርህ ድሎት መድከምህ እረፍት መክሰርህ ትርፍ ማጣትህ ማግኘት ብሶትህ ደግሞ ደስታ ነው። በቃ መልካም ሚስት ጎንህ ካለች ከቤት ውጭ ስትውል እንኳ የሚያጋጥምህን ጥሩ ያልሆኑ አጋጣሚዎችን በቅጽበት እረስተህ ወደ አዲስ የኦፊታ ስሜት ውስጥ ለመግባት ፊቷን ማየት ብቻ በቂ ነው። መልካም ሚስት በህይወትህ ትልቅ ዋጋ ከምሰጣቸው ነገሮች ውስጥ አንዱ የሆነውን ልጅ ትወልድልህና አይንህን በአይንህ ታሳይሃለች። አለፍ ሲል ደግሞ የወለደችልህን ልጆች በመልካም ባህሪዎቿ እየኮተኮተች በፍቅር አሳድጋ ቤተሰባቸውንና ማህበረሰቡን የሚያከብሩ ለስምህ መጠሪያ የሚሆኑ ጥሩ ልጆች ባለቤት ታደርግሃለች። ቤተሰቦችህንና ጓደኞችህን ስለምትወድልህ ከነሱ ጋር በቂ የሆነ ሰዓት ለመስጠትም ሆነ ማድረግ ያለብህን ለማድረግ ስለማትቸገር ማህበራዊ ህይወት ላይ ያለህ ተሳትፎ አይቆረፍድብህም። የልጆችህንና የሷን ሀቅ ለመጠበቅ ብለህ የምታደርጋቸው የመልካም ነገር ሩጫዎች ከፈጣሪህ ዘንድ ትልቅ ደረጃ ታሰጥሃለች። መልካም ሚስት የእናት የአባትህን የእህትህ የወንድምህን ቦታ ሳይቀር ተክታ በመያዝ ብቻዋን ሆና ነገር ግን ባለሙሉ ቤተሰብ እንደሆንክ እንዲሰማህ ታደርግሃለች። መልካም ሚስት ካለችህ ሁሉም ነገር አላህ። የመልካም ሚስት ደረጃዋ በቀላሉ ተዘርዝሮ የሚወራና ተቆጥሮ የማያልቅ ነገር አይደለም። መልካም ባል አድርገን መልካም ሚስት ይስጠን ይሰጠን ዘንድ ሴቶች ደግሞ ሚስት ብቻ ሳይሆን መልካም ሚስት ሆናችሁ መልካም ባል ታገኙ ዘንድ ምኞቴ ነው። እናንተም የምኞታችሁ ይሳካላችሁ ይላል የዛሬው መልእክታችን። ከተመቻችሁ ላይክና ሸር እያደረጋችሁ ለሌሎች አድርሶት ማለት ነው። ካልተመቻችሁም ማለፍ ትችላላችሁ። የእናት ቤተሰቦች ማለት ነው እናት እንደዚህ የሚጠፍጡ የሚጣፍጡ ታሪኮችን ያስተምራል የምትለውን ታሪክ ይዛ ትከሰታለች። ኢንሻአላ በአዲስ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላህ ወበረካቱ።